በሲዶና አልፎ አስር ከተማ በሚባል ሀገር መካከል ወደ ገሊላ ባህር መጣ። ደንቆሮና ኩልታፋም የሆነ ሰው ወደ እርሱ አመጡት እጁንም ይጭርበት ዘንድ ለመኑት። ከሕዝቡ ለይቶ ለብቻው ወሰደው ጣቶቹንም በጆሮቹ አገባ እንትፍም ብሎ መላሱ እዳሰሰ ወደ ሰማይ ማሻቁ አይቶ ቃተተና ኤርታ ዋኖች ኤርታ እርሱ ተከፈት ማለት ነው። ወዲያው ጆሮቹ ተከፈቱ፣ የመላሱ ምስራ ተፈታ። አጥሩቶ ተናገረ። ለማንም አትናገሩ ብሎ አተዛቸ። ይቀጥላል። የቃሉ ትርጉም በዚህ ስፍራ ላይ ተቀጥቶ፣ በር ኤፍታ የሚለው ቃል ትርጉም ምንድን ነው የሚለው፣ ተከፈት ማለት ነው። ይሄ ሰው ጆሮቹ አይሰሙም፣ አፉ አይናገርም፣ ደንቆሮ እና ኮልታ የሆነ ሰው ጆሮ ተዘግቷል፣ አፉን ተዘግቷል። አፉ መናገር አይችልም፣ ጆሮ መስማት አይችልም። መዘጋት ብቻ ሳይሆን ደብል መዘጋት ያለበት ሰው ነው ማለት አንድ ነገር ብቻ የተዘጋበት ሰው ሁለት ነገር የተዘጋበት ሰው በሮች ብዙ በሮች የተዘጉበት ሰው ብቻ ነው። እኔ እኮ የዚህ በር ምስል ነው። የዚህ በር ነገር ብዙ ነገር የተዘጋባችሁ የስራ በር ዝግ ነው። የትምህርት በር ዝግ ነው። የዚህ በር ዝግ ነው ማለት ነው። ይሄ ጆሮም የተዘጋ አፉም የተዘጋ ኢየሱስ ክርስቶስ እዚህ ስፍራ ላይ ያደረገውን ነገር ሲናገር ከሕዝቡ ለይቶ ለብቻ ወሰደው። ጣቶቹን በጆሮቹ በጆሮቹ አገባ፣ እንትፍ ብሎ ምላሱ ዳሰሰ። ሁለት ነገር አደረገ። አንደኛ ጣቶቹን ጆሮቹ እስከባ፣ ከዛ ምላሱ እንትፍ ብሎ ምላሱ ዳሰሰ ይላል። ምላሱ ዳሰሰ፣ ወደ ሰማይ ማሻቅቦ ቃተተና ከዛ አንድ ቃል ተናገረው። ምን አለ? ኤፍታ ማለት እስቲ በሉት። ወላጅ ማለት ላይ በሉት። እስቲ አንድ ቃል። አንተ የተዘጋ በአንድ ነገር ብቻ ነው። የተዘጉ ነገሮች ካሉ እንደዘጉ ማስከፈት የሚችል ቃል አንድ

እህስ ይለው አሁን ሰው እንደ ሰው ሲመላለስ አያ አጥሮቶ ከሩቅ አየና መድገም አስፈላጊ ሊሆን ይችላል። እርሳ ቀደም እንደተናገርኩት ሰባት ጊዜ ብቅ ትልቅ በላ ሰባት ጊዜ ኢያሪኮ ሰባት ቀን እንዲዞሩ ሰባተኛው ቀን ሰባት ጊዜ እንዲዞሩ ታርጓል እግዚአብሔር። ስለዚህ አንድ ነገር እግዚአብሔር አንድ ጊዜ ብቻ እንድንጸልይበት ላያል ይችላል። ሰባት ጊዜ እንድንጸልይበት ላያል ይችላል። እግዚአብሔር አድጉት ያለንን እናድ ነገር ግን ካላስፈላጊ ነገሮች ራሳችንን መጠበቅ አለ። እግዚአብሔር ተናግሮኛል ካለ በቃ ይሆናል። እግዚአብሔር ከተናገረ የእግዚአብሔር ቃል ነገሮች መፍጠር የሚችል ነው። የሌለውን ነገር ማምጣት የሚችል ነው። ስለ አብርሃም ሲናገር መጽሐፍ ቅዱስ የሌለ ነገር ማምጣት ይችላል ብሎ አመለ። ለሞተው ሕይወትን ለሚሰጥ የሌለውን ነገር በሚያምጥ በአምላው እንዲተማመን የራሱ ስጋ ይሞታ ነው፣ ህይወት ሊሰጥ ይችላል። የሳራ ማህፀን ጊዜው ያለፈበት ያ ብቻ መካ መካ የሆነ ማህፀን መካ እንኳን ባይ ፍሬያማ ሊሆን እንኳን ያ ማህፀን ጊዜው አልቆም፣ ግን እግዚአብሔር የተነባበሩ ታምራቶች በአንድ ጊዜ ማለት የሚችል ከእኛ ጋር ያለው አምላክ የተነባበሩት ተአምራቶችን በአንድ ቀን ማድረግ ይችላል። ስለዚህ ወገኖች እግዚአብሔር የተናገረንን ቃል እንፈጽም። ጸጋ ሊያስፈልገን ይችላል፣ ኃይል ሊያስፈልገን ይችላል። አስተሳሰባችን የሚቀይር መረዳት፣ ትምህርት፣ ምክር ሊያስፈልገን ይችላል። እንጠይቅ፣ እግዚአብሔር ይሰጠናል። እግዚአብሔር መልካም ነገር ያደርጋል። አይቀየሩም የተባሉ ነገሮች አይሆንም የተባሉ ነገሮች ይሆናል። ኢየሱስ ክርስቶስ ጌታ ደንቆሯል። እዚህ ጉባኤ ውስጥ ጆሮ የማይሰማው ደንቆሯል። አንድ ጉባኤ ላይ እንደዚህ ነው። ጉባኤው ላይ ከመግባቴ በፊት ኦፊስ ውስጥ አንካሶችን ይዘን ጥያቄ ነው። አንዳንድ ጊዜ ጸሎታችን በመረዳት ሳይሆን በስጋዊ ፍላጎት ይሆናል። በኋላ መድረክ ላይ ቆሜ ጌታ እንዲያለ እየተናገረ አለው የለ አንካሳ እኛ ነው። አሁን ብዙ ሰው አለ እኛ ማየት የምትፈልገው ነው። የታም ዓላማዎች የሰው ችግር ፈቶ የእግዚአብሔር ቸርነትና ፍቅር እንዲቀምሱ ማድረግ ነው። በዛ የእግዚአብሔር ክብር ይገለጣል። እግዚአብሔር ይመሰገናል፣ ይከብራል፣ ይገናል። አንድ ብር ለቸገረው አንድ ብር ማግኘት ታምር ነው። ጉድለታችን ላይ እንጸልይ። የሕዝቡ ጉድለት ላይ እንጸልይ። የሕዝቡ ጉድለት ይሙላ። የእግዚአብሔር እጅ ይገለጥበት።

ያ የእግዚአብሔር ሰው አታሳንሸዋል፣ አታሳንሸዋል። የሰው ቴንዴንሲ ምንድን ነው? በቃ ይችን እንኳ ባረገ ላይ ስለምን እናሳንሳለን? እንዲሁ አብርሃም ያለ እሱ በባባክልኛል እሱ አንድ ልጅ ጌታ መሰጠኝ የሚል ሰው ነው። ከሳራ አንድ ልጅ ፈልጎ ያገኘው ከአጋር ነው። አሁን ከሳራ ያገኝ ስላልመሰለው የአጋርን ባንድ ጊዜ ከሳራ ከራሷ ሊሰጠ

ይሄን ውሀ ኮምሽነር ያው ውሀ ለዘላለም ተፈውሶ በጣም በሚገርም ሁኔታ የኢያሪኮ ያው አለ። ዛሬ የኢያሪኮ ያለ ዛሬ በቴክኖሎጂ ተሰርቶ ጥሩ በጣም በጣም ምን

እስራኤሎች በጣም የሚገርሙኝ ነገር ኢየሱስ በፈዋሽነቱ አምነውበት ነበር፣ በእግዚአብሔር ልጅነቱ አላመኑበት። በነቢይነቱ በነቢይ አገልግሎት ተአምርና ፈውስ እንደሚያደርግ ስለአመኑበት ተአምራቶች ተቀብረዋል። በክርስቶስነቱ በእግዚአብሔር ልጅነቱ ብዙዎቹ አላመኑበትም ነበር። በኢትዮጵያ ምድር ደግሞ በጣም ብዙዎች በኢየሱስ ክርስቶስነት የእግዚአብሔር ልጅነት አምነዋል። ብዙ ሰዎች ግን እንደምታስቡት አይደለም። በፈዋሽነቱና በታምራት የማመን ነገራቸው ከምታስቡት በላይ ዝቅተኛ ለወገኖች ስነገራቸው ነበር። እግዚአብሔር ታምር ይሰራል፣ እግዚአብሔር ከአገልጋዮቹ ጋር ታምር ይሰራል ብሎ ከሚያምነው በላይ የኢትዮጵያ ሕዝብ የሚያምነው ጠንቋይ ታምር ይሰራል በሚል። ለዚህ እግዚአብሔር ሰዎች በእነሱ ተአምር ሲገለል ጠንቋይ ገለ ለምን ጭንክላታቸው እንደዛ ነው የሚያስበው? ታምር ይሰሩ የእግዚአብሔር ታምር አድራጊነት አይናቸው የውስጥ አይናቸው አጥፍቶ፣ ግን ከማጭ ቆጣ ላይ ያገሩት ግን ያንን ውስጣቸው አልገባ። አሜን። እኔ ምን ትፈልጋለሽ? አንዲት ሴት እግዚአብሔርን እንደው ምትፈልግ ያለሽ። የፈራ የደነገጠ ባለበት ነው ሚቀር። የፈራ የደነገጠ የፈራ የደነገጠ ምን ሆና ባለበት ይቀር። ጀግኖች ወጥተው የእግዚአብሔር ነገር ወርስ ይገባል። ምን ይኸውናል ። ግን የምትጠብቁት ነገር ደግሞ ከመጽሐፍ ቅዱስ ውጪ የሆነ ነገር እንዳይሆን። አሁን ምን ያክልሽ ምንድን ነው ይሄ አሁን? እሷም ሰብታችሁ ነበር። እግዚአብሔር እንዲህ ይላችኋል፣ ባንተ ልዩ ነገር አደርጋለሁ ሲላቸው አምናችሁ ትቀበሉና በኋላ ምንትላላቸው ይ እግዚአብሔር፣ እኔ ባንተ እንደሚሰራ መሰለኝ ልዩ ነገር ነው በኔ የሚያደርገው ይሄ። አንዳንድ ጊዜ በደንብ ተረዳችሁት? ምን ይመስላል መሰላችሁ ልዩ ነገር አድርጋለሁ ማለት ካልገባን ወደ ሌላ ነገር ውስጥ ዘነው። ልዩ ነገር አድርጋለ እዚህ ጋር አንተ ምን ልዩ ነገር አድርጋለ የእሱ ከእሱ እንደሚለኝ የእሱ ከእሱ ይላል። በሁላችንም ልዩ ነው። በአንተ ልዩ ነገር ስለዚህ እግዚአብሔር ልዩ ነገር በእኔ ሊሰራ ሲል ልዩ ነገር ይሠራል። ልዩ ነገር ሰራ ማለት ግን ከሌሎች የሚበልጥ ነገር ነው ማለት አይደለም። ግን ልዩ ነገር ትንሽ ይሁን ትልቅ ነገር ይሁን ግን በደም እሺ እሺ እሺ እንድትስተካከሉ። ምክንያቱም ጥያቄያችን ከመጽሐፍ ቅዱስ ውጭ መውጣት ስለሌለበት ነው። ከመጽሐፍ ቅዱስ ውጭ የወጣ ጥያቄ እግዚአብሔር አይመለስም። ልዩ ነገር ይሆናል። ታንኪዩ ሎርድ ጂዘስ ኢየሱስ ክርስቶስ ጌታ። ስለዚህ ልዩ ነገር ይገለጣል። ልጅቷ ናይታቸው ከሆነ ግን ከዚህ በኋላ ተከታተሉ ከፈለጋቸው ልዩ ነገር በስፋት ይገለጣል። አንዳንድ የለመድናቸው ነገሮች በአንድ ጊዜ አይልቆነም፣ ደረጃ በደረጃ ነው። እግዚአብሔር ተአምራቶችን ያለው የተወሰኑ ስራዎች ጌታ በመካከላችን ይሰራል። እስቲ አንድ ሁለት ደቂቃ እንድታመሰግኑ ትድንስታችሁ ከሆኑና አንድ ሁለት ደቂቃ ታመሰግኑትና ጸሎታችን ይቀጥላል

እነሱ ጋር የተቆጠሩ ሁለቱ በመንገራቸው እያሉ የእግዚአብሔር መንፈስ ወርዶባቸዋል በዚህ ጉባኤ እዚ ጋር በተነገረው ቃል እዚ ጋ ባወጣው አዋጅ ትእዛዝ እዚህ ጉባኤ ውስጥ ብዙ ነገሮች ሲከፈቱ በምርጅቷ ላይ ብዙ ነገሮች አብረው ተከፍቷል